ዛሬ ፀጉር ቤት ያጋጠመኝን ልንገራችሁ። ከዚህ የተነሳውና ለነገሩ ሹሩባ ነው። እስቲ ሹሩባ ተሰሩት እንደምመስለው ይህ ታስ እንደምመስለው ፀጉር ቤት እኔው አልኩት። ትናንትና እናንተ ይሄ ቺፕ

ትንሽ የበቆሎ በቆሎ በቆሎ ስንት ኪሎ? ሀምሳ ምናምን ኪሎ ላይ ሰባ ኪሎ በቆሎ አይዶ። እንብላ እንብላ እና ዛሬ እንደዚህ ተሰርችሉ ይፈታዋል

መጠቅለሉ ራሱ ያቀታል። እናንተ እንዲህ ሰው ላይ ሲታይ እንዲቀላል ይመስላል እንጂ እንጀራ ይለፋ ኢትዮጵያ ስትሆኑ እንጀራ በቃይ ስር ትበላላችሁ። እና ግን ወዲያው ነው የተለማመድኩት እንደ ብዙ ሰው አላስቸገረኝም። ከአንደኛው ወደ ሁለተኛው እንትን ትላንትና ሁንና ያለፍኩላቸው ነው። እናንተ በርቺ ጎበዝ። እሺ፣ ኧረ በረታለው

አክስሮ ይክሰ አሁን ደግሞ ፀጉሩን ማጀምር ያለው እንደው ከባለላታለው እንጂ ለማ ነአም አልልም። በቃ ይሁ ይሁ ታው እሺ። እና ትላንትና እጄ ትንሽ ይሄኛው ግን ጠፍቷል። እኔ እንደው ሚላጥ መስሎኝ ነበር። ዛሬ አልደገምንም። ዛሬ የሽሩባ ትምህርት ነበር ሽሩባ እሺ ዛሬ ሞታ አጥቤው እኮ ነው። ጓደኛዬን እሰራልሻለሁ አልኳት። እንትን ነው እናንተ ሰው ከሌላችሁ ልምምድ አይሆንማ። ከዛ ትናንትና ተኩስ ነበር ፀጉሬ። ሹሩባ ነገ ሹሩባ የሹሩባ ቀን ነው አለችኝ። እሺ እሰራልሻለሁ አልኳት። በአምርም ግን እፈተዋለሁ፣ እፈተዋለሁ እ አንደኛዋን ትናንት የተዋወቅነው ትናንትና ነው። ሁለት ቦታ አይደለም ታጥቤላት ይርፉጣዋት ከዛ ሰራች። እኔም አንዷን ሰራው ማለት ነው። አልተመቸኝም። እኔም አንዷን ሰራው ከዛ መጣሁት። ትች የለም ሮቀሽ ሩብ በቃ በ ዋጋውን ነግሬችዋል። መሰልጠን የምትፈልጉ ዘጠኝ ሺህ አምስት መቶ ብር አዳማ ነው። እንትኛ አላማረብኝም ይሄ እሺ እዚህ ጋር ቢሆን ያማር ነበር እሷ እዚህ ጋር አደረገችው ላይ ካርጉ ምን ትላላችሁ አሁን እኔ እዚህ ተመሬ አረብ ሀገር እንደገና ልምጣ? ወይስ ደግሞ እዚው ከፍቼ ገቢያ ቢኖር ባይኖር፣ ይኖራል። እግዚአብሔር ከፈቀደ ጌቱ ይሻላል። ስታስብ ግን አሁን እረጋጋለሁ።

እሱ ፓወር ይሞላል። እዚህ ስትመጣ አይሰራም። ፓወር ታሰራላችሁ፣ ታስሞላላችሁ። ማንኛውም መተኮሻ ፓወር ማንም መሞላት አለበት ብላኛለች። አንዱ ፀጉር ቤት እንዳልኳ ጉንጋላ ደግሞ ይሄ ጤፍ በቀደም ያሳየኋችሁ ጤፍ ነው። አያችሁት? ንጣቱ አይኑ እንዴ ነው ካሜራ ላይ አንድ በጣም ነው የሚያምር ነው። ቀለቤን ገዝቻለሁ፣ የዓመት ቀለቤን

ውርግናወይ ወይወይወይወይ ይደክማል። ግን መመላለሱ ይደክማል። አዳማ አዋሽ ምን እንደሚመስለው ዛሬ በቂኝ ረጅም ጭንቅላቴ እያሳቀኝ ነው። ከአዳማ አዋሽ ከአዳማ አዋሽ ማኪና ያላችሁ ውስጥ ያመላልሱ ሶስት ወር ሙሉ መመላለስ ማለት

ትላንት እጁ የተቋጠለላችሁ እላችኋለሁ። ነገ ደግሞ ምን ይሆን? ሐሙስም እንሄዳለን። ተኮሻው እንዳቃጠለኝ ነው እየቃጠለኝ ያለው። ቃል ኦ ማይ ጋድ! ጥያቄ አላችሁ? ጥያቄ ከሌላችሁ ምን መሀመድ ታርፍ አረቢ ወላላ ብለሷ ላችሁ ይህ እንጀራ ዋጓችው። እኔ በፊት እዚህ እንደዚህ እንጀራ የሚበላ ሰው ካየሁ እንትን ይመጣ ነበር። እናንተ በልቼ ስጨርስ አውራችሁ ጻፉ ኮሜንት። ኢሜርሲው ነው ቃሪያ በስምንት ሺ ብር የተገዛ ጤፍ የበላችሁ ግን ከገበሬ ላይ ነው ስምንት ሺ ነው ብላችሁ ደግሞ ቤተሰብ እንዳታይቁ ከገበሬ ላይ ነው የሚገዛሁት አሁን እየጨመረ ነው በጊዜ ብዙ ልጆች ቤተሰብ ያላችሁ ሰዎች አግኝታችሁ የምትበሉ የአመት ቀለብ አሁን ክሱ እንትን ላይ ግን መቶ ብር ነው። አሁን መጋዘን መቶ ብር ነው። ክረምት መቶ ሃያ ነበር እምም መቶ ብር ነው የገዛሁት አምና፣ አምና የለውም ነበር። እዚህ አልነበርኩም ግን ለቻን ኩንታል ተገዛ አርባ ኪሎ አርባ ኪሎ በኋላ አልቀምስ ያለውና አርባ ኪሎ ጤፍ አራቱን የተበላው አራቱ ከሁለቱ ልጆች ጋማ እዚያ አስቤዛ አስቸጋሪ ሌላ ሌላ ነገር ነው እንጂ ጤፍ የዓመታችሁን መሸመት እዛ ሆናችሁ መምጣት የተፈለጋችሁ የተዘጋጃችሁ ማለት ችግር፣ ዝም ብለው የሚያወሩት እንጂ ሳይበላ የሚውል የለም። በጣም ነው የሚገርፉት። በጣም ነው ምንበሉት ሚሆን ሲንጠኝ ነው ቁርስ በለው ምሳ በለው ሶስተኛ ነው ገና ስንሳ ነው። ላይክ አርጉ። አገና አይወፈርም፣ ሩዙ ይቀንሳል። ሩዙ ነው የሚወጣው። ከዛ ወደ ራሳችን ሰምንት ነው ይመለሳል እንጂ እዛ ደረቅ ቂጣና ሩዙ እየተበላ እየተወፈረ እዚህ ግን አይምሮ አርፈም ስራ ስራ የለመደ ሰው ስራ ሲያጣ አእምሮ አያርፍም። ስለዚህ ቶሎ ብላችሁ ወደ አንድ የሆነ ነገር ስልጠና መስጠ እንደኔ ፀጉር ቤት መሰለጥ የዛሬ ሶስት ወር እመረቃለሁ። ከዛ ጌታ ከፈቀደ የዛ ሰው ካለን እድሜ ከሰጠን ፀጉር ቤቴን ከፍታለው ማለት ነው። ከዛ ከፍቼ ስራ ይሰራል።

ምሳ ስለሆነ ማክሰስ ሳይደርስን የወጣ ነው። ከዛ ማለት ነው ወጣ ወጥቼ መኪና ውስጥ ስገባ ራቡ፣ ወይኔ ወይኔ ወይኔ፣ ሞልድ ልነግራችሁ አልችልም። እስከሚያጠወለውለኝ ድረስ የራበኝ ራብ እንደምንም ብዬ ደርሽኝ የበላሁት አቤት እንደ እንደተጫወተችብኝ ውስጥ የጸጉሬን እናንተ እና በቃ ሰላሙኑ ሰላማችሁ በዘድ ይበል። በሌላ ቪዲዮ እስከምንገል፣ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ ዶላሬም እየሞላልኝ ነው። እግዚአብሔር ከፈቀደ አሁን ይከፈለኛል ብዬ አስባለሁ። ኢትዮጵ ስንት አመት ሙሉ አልበላው ኢትዮጵያ የሚሰሩ ሰዎች ከኛ ኋላ የጀመሩ መኪና ገዝተዋል፣ ከዘቀዘቀ ሁሉ ነገር ገዝተዋል። ግን እኛችላ ችላ በማለት አሁን ግን ሊከፈለኝ ደርሷን ማለት ነው። እግዚአብሔር ከፈቀደ እየሞላልኝ ነው እና ዩቱብ ችላት ብሎ አሁን በተለይ ዶላር ውድ ስለሆነ ይከፈላል። ከፈቱ ኢትዮጵያ ሀገርሽ ቁጭ ብለሽ ከልጆች እየሰራሻች አስር ሺ ዘጠኝ ሺ ሀያ ሺ ቢከፈልሽ ቀልድ ነው ቀልድ ኳለ ኪሳራ የለባችሁ። ቤክራይ ማለት የለ፣ ምን የለ፣ በስልካችሁ ነው የምትሰሩት። በቃ ወርቀኛ አለቀና ሌላ ወርቅ ጠፍቶ አልቆች ብቻ ናት የቀረች እና ምን ትሉ ይመሰላችሁ? ኮሜንት ላይ በእርቺ እግዚአብሔር በሰላም አስጀምሮ ያስጨርስሽ። ደግሞ ጸጉር ቤት ሆነው የምትከፍችበትን ባጀት ይልቀቅልሽ። እንደገና ደግሞ ሰርተሽ የምትለወጭበት ያርግልሽ። የመዳምንም አይና አሳይሽ። ከሁሉ በላይ እንደሱ በሉ ነው። መርቁኝ እስኪ። መዳምዬ በጣም ይቅርታ። ያው ተለውጭበታለው፣ ተቀይሬበታለው፣ ያው ሰርቻለው፣ እረፍ ብያለው። ግን ድጋሚ ማም አልፈልግም። እንደው የጠሉት ይወርሳል እንዳይሆን አደራ፣ ጸልዩልኝ። እኔ አንገፍግፎኛል። አቅም ራሱ የለም አሁን፣ ጉልበት እንደ በፊት ወገቤ ነው የሚያመኝ። ስለዚህ እዚሁ ጠንክሬ አገሬ ላይ እንደ ልብ የሆኜ ብኖር ይሻለኛል። አለበለዚያ አሜሪካ የሚወስደኝ ባል ካገኘሁ አገባለሁ። የዛ ፊሃድ ያክድነ አሜሪካ ብሰይር መሐመድ ምናልባት ከቻለፊ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ይከታተሉ፣ ላይክ አርጉ፣ ሰብስክራይብ አርጉ። እዛ ፀጉር ቤት ሄጄ ላይቭ የሚቻል ከሆነ አአ እንትን የሚወስዱብኝስ ዋይፋይ የሚወስዱብኝስ ከተቻለ ላይቭ ገባለሁ እላችሁ ነበር። አይቻልም፣ አንደኛ አይቻልም። ዝም ብሎ ላይቭ ማሳየት ይቻላል፣ ግን ቪዲዮ እየቀረስኩ ቁላቅላችኋለሁ፣ በተለይ ታኩስ ሲጀምር አሁን ነገ እንትን ነው። ትላንት መጠቅለን ለምጀለው እያችኋለሁ መጠቅለን ጠቅል እያለው አልፍ ያለው ችዬበታለው። ይሄ እንትኑ መያዝ ይሄ እጄን የላጠው ይሄ ሁላችሁ እጄን የላጠው ላሳያችሁ ይው አያችሁ። ይሄ ብረቱ የለም። ይሄ እሳት ማስሪያው ስሙ ምንድን ነው? ፓሪስትራ እንደ ፓሪስትራ ሆኖ የፓሪስትራ ኤሌክትሪኩ ነው ፓሌስትራ የሚባለው ያ የሰዓቱ መስሪያ ሳብሳብ መስሪያው እሱን ነው። ብረት ስለሆነ የፈገፈገኝ። የልጆቹ ሁሉ ተልጧል። ይኔም ይሄው ያው ያው እንደዚህ ጣቷን ጣታችሁን አያይዙ እንዴ ዝም ብሎ እንዲያያዝ ጣት እንዲታስገቡና ባውራ ጣታችሁ ነገ እንዳይጠፋብኝ እንደዛርጋችሁ ነው። ቋቋቋ ምታረጉት። ስለዚህ ውሃ ውሃ ይቆጠራል ይሄ <t> ጠባሳው ቀርጽላችኋለሁ፣ ለቅላችኋለሁ። ሰላም ሁኑ። ሰላማችሁ በዘቲ በሪ ሀገሬ ልጆች በርቱ። እንደኔ ስልች ተብሏችሁ ወደ ሀገራችሁ ልትገቡ ያሰባችሁ በሰላም ተመለሱ። ባይ ባይ።